በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ነባር ቤተሰቦች ሁልጊዜም ከጎን የሆናችሁ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ የቲማቲም ሳልሳ አሰራር ነው። ትወድታላችሁ። ሰላም ሰላም፣ ቤተሰብ እንዴት ናቸው? ሰላም ናቸው። የከኔ ጋር እግዚአብሔር ይመስገን ሰላም ነኝ። ወደ አሰራሩ እንሄዳለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ትሆኑ ዘንድ በትህትና ጠይቃለሁ። ተከታተሉ። መጥበሻ አጥቤ የጥጃለሁ። ከመጥበሻ ላይ ሽንኩርት በደቃቁ የተከተፈ ጨምራለሁ። ሽንኩርቴን ጨምሬያለሁ። ሽንኩርቱ ትንሽ የተወሰነ ከሆነ መጠጥ እስከሚያደርግልኝ ድረስ የተወሰነ ካለ ዘይት አቁላለዋለሁ። ውሃውን ጠጥ ካደረገልኝ በኋላ ዘይት እጨምራለሁ። ቆንጆ የሆነ ለመክሰስም ለቁርስም የሚሆን የቲማቲም ሳልሳ አሰራር ነው። ሁላችሁም እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ዘይት ጨምሬያለሁ። በዘይቱ በደንብ አድርጌ አበስለዋለሁኝ። ሽንኩርቴን በደንብ ካበሰልኩኝ በኋላ ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ጨምርበታለሁ። ነጭ ሽንኩርትና ዝንጅብል አብሮ የተፈጨ ከጨመርኩኝ በደንብ ካቁላለሁኝ በኋላ ቲማቲም ካተፍ ያዘጋጀቻለሁ ቲማቲም ጨምራለሁ። እምትመለከቱት ነጭ ሽንኩርት እና ጀንጀብልን ጨምር ያለው እንደዚህ በደንብ አድርጌ ከሽንኩርቱ ጋራ አቀላቀለዋለሁ። አሁን ከዚህ ላይ ቲማቲሙን ነው የሚጨምረው። ቲማቲሜ እንደምትመለከቱት ጎረድ ጎረድ አድርጌ ነው የከተፍኩት። እሱን ጨምር ያለው ቲማቲሜ ትንሽ ነጣ ያለ ነው። በዚህ መልኩ እየበሰለ ነው። እኔ ከጠጥ እንዲል አልፈልግም ስለዚህ አፍስለዋለሁኝ። ብላክ ፔፐር ብዙም ቅመም አልተጠቀምኩም። ብላክ ፔፐር፣ ትንሽ በርበሬ እና ከተለያዩ ቅመማ ቅመሞች ተቀላቅሎ የተዘጋጀ ቅመም ብዙም ጊዜ በብሪያኔ ምናምን እዚህ ይሰራ ነው የሚጨመረው። እሱን ጨምር የብዙም የብዙ ቅመማ ቅመሞች ያልተጠቀምኩም። እንደ ፍላጎታችን በርካታ አድርገን መጠቀም እንችላለን። እኔ እነዚህም ብቻ ነው የተጠቀምኩት። አሁን ከዚህ ላይ የቲማቲም ሳልሳ ነው የምጨምረው። ይሄ አሁን የጨመርኩትኝ የቅድም መግቢያ ላይ ያልኳችሁ ከተለያዩ ቅመማ ቅመሞች አብሮ የተዘጋጀ ነው። አሁን እዚህ ላይ ቲማቲም ሳልሳ እንጨምራለሁ። ለምን ትንሽ ቲማቲሜ ቀላ ያለ ስላልሆነ ቀላ እንዲያደርገው ነው የቲማቲም ሳል ሳይተጠቀምኩትኝ በርበሬውም ደግሞ ትንሽ ያቃጥላል፣ ለዛ ነው ይኸው። ይሄንን ይመስላል። በዚህ መልኩ በስሏል። ትንሽዬ ጨው ጨምሬያለው። አሁን ከዚህ ላይ ቃሪያ ጨምራለሁ። ቆንጆ የሆነ አሰራር ነው። በቀላሉ እንደዚህ በዚህ መልኩ ሰርተን መመገብ እንችላለን። ቃሪያን በዚህ መልኩ ጎረድ ጎረድ አድርጌ ከትፌ እሱን ጨምሬበታለሁ። ቆንጆ የሆነ ጣም እንዲኖረው ያደርገዋል። በዚህ መልኩ በስሏል። አሁን ጋዜን አጠፋለሁ። ጋዜን አጥፍቼ ሳህን ላይ ያደርገዋለሁ። ይኸው ቤተሰብ እንደምትመለከቱት ይህንን ይመስላል። ስንግም ሰርቻለሁ። ቆንጆ የሆነ የቲማቲም ሳልሳ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁ ከተመቻችሁ ሁላችሁም እየቤታችሁ እንደዚህ በዚህ መልኩ ሰርታችሁ ተመገቡ። ይሄ ከጎን ያደረኩትኝ ቶስት ነው። ይህንን ይመስል ነበረ ለዛሬ ያዘጋጀሁት ቪዲዮ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁ። ድምጽ ካለ በዚህ የአጋጣሚ ቅርታ ጠይቃለሁ። ሰናይ ጊዜ ባይ